ኮሚሽኑ እንዲታወቅለት የሚፈልገው ጉዳይ አሁን በአማራ ክልል እየተካሄደ ያለው ምክክር ለየት ያለ አጀንዳ አለን፣ ልንሰማ ይገባል ለሚሉ ሁሉ ሂደቱ የሚያስተናግድ እንደሆነ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑ ታውቆ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሁሉ የዚህ ታሪካዊ ሂደት አካል አድርጎ ተግባሩን እንደሚያከናውን በዚህ አጋጣሚ በድጋሚ ለማረጋገጥ እወዳለሁ። ስለሆነም በእስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ እወዳለሁ። ወደ ኮሚሽኑ መጥተው አጀንዳቸውን ለመስጠት የሚፈልጉትን ለመቀበል ኮሚሽኑ ምንጊዜም ዝግጁ እና በሩ ክፍት መሆኑን ለመግለጽ ወዳለሁ። በአጠቃላይ አማራ ክልልን ጨምሮ በመላው ኢትዮጵያ በትጥቅ ትግል፣ በእስርና በስደት የሚገኙ ዜጎች ብቸኛና በጣም አዋጪ በሆነው የምክክር ሂደት እንዲሳተፉ ምቹ ሁኔታዎችን ለመፍጠር የሀገራዊ ምክክር ኮሚሽን ጥረቱን አጠናክሮ ይቀጥላል። የተለየ ትኩረትም ሰጥቶ ይሰራል።